ፍጥነት የሚለዋወጥ ጉዞ ነው። በውስጡም ትልቅና ወሳኝ ምዕራፎች አሉት። እነዚህን ምዕራፎች መመዝገብ ደግሞ የወሳኝ ኩነቶች ምዝገባ ኤጀንሲ ዋነኛው ተግባር ነው። የተከበራችሁ የሐድያ ቴሌቪዥን ተከታታዮች፣ በማዕከል ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ መሠረት ያደረገ ሳምንታዊ ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። የወሳኝ ኩነቶች ምዝገባ ዘመናዊና ሁሉን አቀፍ በሆነ መንገድ በሀገራችን ከተጀመረ ረዘም ያለ ጊዜ ባይሆነም ዋና ዓላማውን ውልደት፣ ጋብቻ፣ ፍቺ፣ ጉዲፈቻ እንዲሁም ሞትና ሌሎች ሰባት ኩነቶችን በመመዝገብ ለዜጎች ህጋዊ ማንነትን ማረጋገጥ ላይ ትኩረት አድርጎ እየሰራ ይገኛል። ኤጀንሲው ሁሉን አቀፍና ቀጣይነት ያለው የወሳኝ ኩነቶች ምዝገባ ስርዓትን በክልል አቀፍ ደረጃ በመዘርጋትና በማስኬድ ላይ ይገኛል። ይህም ደግሞ ለዜጎች ሰብአዊና ህጋዊ መብቶችን የማክበር መሰረት ነው። ትልይ ኤጀንሲው ሁሉም ሰው የሚታወቅባትን ኢትዮጵያ የሚለውን ራዕይ ተግባራዊ ለማድረግ ተልኮን አስቀምጧል። ይሄም አንዱ የወሳኝ ኩነቶች አግባባዊ መረጃዎችን መመዝገብ እና ማደራጀት ደህንነቱ በተረጋገጠ ደግሞ መረጃዎችን አደራጅቶ ማስቀመጥ ከዛ እነዚህ የተመዘገቡ መረጃዎች ለሚመለከታቸው አካላት ለልማት እንዲሆኑ ግባት ከመስጠት አንጻር ሰፊ የግንዛቤ ስራዎች እየተሰሩ እንደ ሀገርም እንደ ክልለ እንደ ሴንትራል ኢትዮጵያ ወደ ሰባት ኩነቶች ምዝገባ ይደረጋሉ። ልደት፣ ጋብቻ፣ ሞት፣ ፍቺ፣ ጉዲፈቻ፣ አባትነትን በፍርድ ቤት ማወቅ፣ ልጅነትን መቀበል የሚሉ እንደ ሀገር የተቀመጡ የወሳኝ ኩነቶች የሚባሉ ናቸው። እነዚህ ኩነቶች በሁለት ነው የሚከፈሉት። አንዱ ተፈጥሯዊ ኩነቶች ይባላሉ። ሁለተኛ ደግሞ ማህበረሰባ ነቶች ይባላሉ ተፈጥሮአዊ የምንላቸው በተፈጥሮ የሚከሰቱ ኩነቶች ነው። በሰው ህይወት ላይ በሰው ልጆች ላይ የሚከሰቱ ወሳኝ የሆኑ ኩነቶች ናቸው። እንግዲህ እነዚህ ሞትና ልደት ተፈጥሮአዊ ኩነቶች ይባላሉ። ማህበረሰባዊ ደግሞ በማህበረሰብ ውስጥ የሚከሰቱ በሰው ህይወት ጋብቻን፣ ፍቺን፣ ጉድፈቻን ሌሎች የተገለጹትን የሚያካትቱ ናቸው። እንደ ስራ ክፍል እንደ ተቋምም እንደ ስራ ክፍልም ከሚሰሩ አቤት ተግባራት አንዱ የሰነድ ማመሳከር ወይም ደግሞ ማረጋገጥ ስራ ነው። በዚህ ሂደት ውስጥ በርከት ያሉ ተገልጋዮች በተለይ ለውጭ ሀገር ስራ ስምሪት፣ ለፓስፖርት፣ እንዲሁም ለአገልግሎት ሰጪ ተቋማት ለባንኮችም ጭምር ይህን ሰነድ ይፈልጋሉ። ይህ ሰነድ ከቀበሌ ያወጡትን ሰነድ መቶ ዞን ላይ ይረጋግጣል። ከዛ ክልል ላይ ይረጋግጣል። በዚህ ሂደት ውስጥ በአምስቱም ኩነት እያንዳንዱ ቅድመ ሁኔታ የሚያስፈልግበት ሂደት እንዳለ ይታወቃል። በተለይ ከውጭ ሀገር ስራ ስምሪት ከፓስፖርት ጋር ተያይዞ አብዛኛውን ጊዜ ልደት ለማረጋገጥ በጣም በርከት ያሉ ባለ ጉዳዮች ይመጣሉ። ከዚህ ጋር ተያይዞ አንዱ ቅድመ ሁኔታ በአካል መገኘት ነው። አስመዝጋቢዎች ወይም የሰርተፍኬቱ ባለቤት በአካል መገኘት አለባቸው። በአካል መገኘት ካልተቻለ ግን ለማረጋገጥ ብቻ ሰነዱን ወይም የምስክር ወረቀቱን ለማውጣት ሳይሆን ለማረጋገጥ በውክልና ህጋዊ ስልጣን በተሰጠው አካል ውክልና የተሰጠ ሰነድ ይዞ መቅረብ አለበት። የነዋሪነት መታወቂያ ወይም ፓስፖርት ይዞ መምጣት ይኖርበታል። በዚህ ሂደት ውስጥ በተለይም ጋብቻና ፍቺ ላይ ሲሆን የፍርድ ቤት ውሳኔንና የጉዲፈቻ ላይና ፍቺ ላይ የፍርድ ቤት ውሳኔ እንዲሁም ሞት ላይ አንድ ዓመትና ከዛ በላይ ከሆነ ሞቱ የማህበራዊ ፍርድ ሸንጎ ሞቱ መከሰቱን የቆየ ሞት ከሆነ ሞቱ መከሰቱን የሚያሳይ የማህበራዊ ፍርድ ሸንጎ ውሳኔ ይዞ መቅረብ አለበት። በዚህ ሂደት ውስጥ እንግዲህ በጣም በርካታ ተግዳሮቶች እየገጠሙ ነው። በተለይም ከሰነድ ማመሳከል ጋር ተያይዞ ከእድሜ ጋር እድሜን አበላልጦ የመሙላት በተለይ ከውጭ ሀገር ስራ ስምሪት ጋር ተያይዞ በጣም ትንንሽ የሆኑ ልጆች እድሜያቸው ያልደረሰ ልጆች ለውጭ ሀገር ጉዞ በማለት እድሜያቸውን በመጨመር ትንንሽ ልጆች 16 18 ዓመት ልጆች ኦልሞስት እድሜያቸውን 24 25 እያደረጉ የሚያመጡበት ሂደት አለ። አንዳንዱ ደግሞ በጣም ትልልቅ ሰዎች አንደሬች እድሜያቸውን አድርገው የሚያመጡበት ሂደት አለ። ይሄ ትልቁ መሰራት ያለበት ታች መዝጋቢ ባለሙያዎቻችን ትክክለኛውን እድሜ ከትክክለኛ ማስረጃ አይተው ነው መመዝገብ ያለባቸው። በተለይም ከስምንተኛ ክፍል ካርድ ጋር ማች አድርገው መስራት አለባቸው እነኝን ነገሮች ክሮስ ቼክ እያደረጉ ከመታወቂያ ከፓስፖርት ጋር እያመሳከሩ መስራት እንደሚኖርባቸው ነው ማሳሰብ መወደው። በጣም በርከት ያለ ባለ ጉዳይ በዚህ ሂደት ውስጥ ትልቅ ተግዳሮት እየፈጠረብን ነው። በተለይም ከኢሚግሬሽን ጋር ተያይዞ በጣም በርከት ያሉ ባለ ጉዳዮች እዚህ ይመጣሉ። እዚህም ያላሟሉት ነገር ሲኖር የሚመለሱበት ሂደት አለ። በአግባቡ ካሟሉና ግን ተገቢው መረጃና ማስረጃ ካቀረቡ በአስር ደቂቃ ውስጥም ውስጥ ከአስር ደቂቃን በታች ተስተናግዶ የሚሄዱበት አቋም መኖሩ ነው ማንሳት። በኤጀንሲው የግንዛቤ ማስጨበጫ ስራዎች እየተከናወኑ ይገኛሉ። ለአብነትም በጤና ተቋማት ላይ የሚከወኑ ለህብረተሰቡ የግንዛቤ መፍጠር ስራዎች ለአብነት የሚጠቀሱ ናቸው። ከዚህም ባሻገር የተለያዩ የሚዲያ አማራጮችን በመጠቀም ሰፋ ያሉ ስራዎችን እየሰራ ይገኛል። እነዚህ ኩነቶች በወቅቱ እንዲመዘገቡ ነው። ግንዛቤ የሚፈጥሩ ክፍል በዋናነት እስከ ስር መዋቅር ባለን አደረጃጀቶች ግንዛቤ የመፍጠር ስራዎችን ነው የምንሰራው። በተለይ ወቅታዊ ኩነት ምዝገባ የምንለው እስከ ዘጠና ቀን ይሄ ኩነት ከተከሰተ እስከ ዘጠና ቀን ያሉ ሁሉም ወቅታዊ ኩነቶች ይባላሉ። ከልደት አንጻር ከጋብቻ አንጻር ግን እስከ ሰላሳ ቀን የተከሰተ ጋብቻን፣ ጉድፈቻን፣ ፍችን ያካትታል። ሞት ደግሞ በአዲሱ አዋጅ በሲቪል እና ቤተሰብ አዋጅ በአዲስ መልክ ወደ ሃምሳ ቀናት ውስጥ የወቅታዊ ኩነት ይባላል። እስከ አንድ አመት ግን ከዘጠና እስከ አንድ አመት ባለው ጊዜ ውስጥ ከሰላሳ እስከ አንድ አመት ጊዜ ውስጥ ከሆነ ደግሞ የዘገየ ኩነት ነው የሚባለው። ከአንድ አመት በኋላ የሆኑት ደግሞ የጊዜ ገደቡ ያለፈ ኩነት ተብሎ ነው የሚገለጸው። አሁን እንደ መረጃ የሚያስፈልገው የአመታዊ ስታስቲክስ መረጃ ውስጥም የሚካተተው ልደት እስከ ዘጠና ቀን ሲሆን ጋብቻ፣ ፍች እስከ ሰላሳ ቀናት፣ ሞት እስከ ሰላሳ ቀናት እና እስከ አንድ አመት ዘጠና ቀን በሚደርሱበት ጊዜ እነዚህ የአመቱ የመረጃ ስታስቲክ ውስጥ ይገባሉ ማለት ነው። ይሄ እነዚህ መረጃዎች ተካተቱ ማለት በየአካባቢው ያሉ አጠቃላይ ክስተቶችን መንግስት በመያዝ የመሰረተ ልማት ለማስፋፋት ይጠቅማል ማለት ነው። ለዚህ ነው ወቅታዊ ኩነት ላይ ትኩረት አድርገን መስራት አለብን የምንለው። ይህንን ለማድረግ ደግሞ እንደ ክልል የተለያዩ ሚዲያዎችን እየተጠቀምን እንገኛለን። የሬዲዮ ጣቢያዎችን አጠቃላይ በክልል ውስጥ የሚገኙ አራት ኤፍኤም ሬዲዮ ጣቢያዎች በሰባት ቋንቋዎች፣ አሁን ደግሞ በቀጣይ የምንሰራው አንድ ቋንቋ ጨምረናል። በዛ ህብረተሰቡ ግንዛቤ ፈጥሮ ማንኛውም ሁነት ሲከሰት በወቅቱ እንዲያስመዘግብ የመስራቱን ስራ እየሰራን እንገኛለን። በዚህም ደግሞ በተለይ ሆስፒታሎች ላይ በተፈጠረው የግንዛቤ ስራዎች ልደት በጥሩ ሁኔታ እየተመዘገበ ይገኛል። ሃያ አምስት ሆስፒታሎች ላይ ምዝገባ እየተካሄደ ነው በክልሉ። በዛ ውስጥ የልደት ምዝገባ አበረታች ነው ማለት ነው። የሞት ምዝገባ ላይ ግን ክፍተት እንዳለ አይተናል። በሌሎችም የጋብቻና የፍቺ ሌሎች ምዝገባዎች ላይም አበረታች ለውጦች ያሉ ቢሆኑም ግን ቀጣይ የምንሰራቸው የግንዛቤ ስራዎች በተለይ ሞት ላይ ሰው ከሞተ በኋላ ለምን ማስመዝገብ ያስፈልጋል የሚሉ አባባሎች የግንዛቤ ክፍተቶች በህብረተሰቡ ዘንድ ውስጥ አሉ። ሰው ከሞተ በኋላ ቀጣይ ትውልድ ይቀጥላል። ለቤተሰቡ ለልጆቹ የጡረታ መብት አለ፣ የዋስትና መብት አለ፣ ሕጻናትን የመንከባከብ አለ። እንደገና ደግሞ የሞት ኩነትን የሞት ምክንያትን ማወቅ አለ። በተለያየ ተላላፊ በሽታ ሞቶ እንኳን ቢሆን ቤተሰቡን የምታደቃል። ስለዚህ ያ ማሳወቂያ ወረቀት የሚሰጠው ያ ሰው በምን ምክንያት ሞተ የሚለውን ጭምር ስለሚያሳይ ጥንቃቄም ለመውሰድ ጭምር። እንደገና ደግሞ የጡረታ፣ የዋስትና፣ የኢንሹራንስ ጥያቄዎች ሲቀርቡ እነዛ የምስክር ወረቀት፣ የልደት ምስክር ወረቀት ማን የሞት ምስክር ወረቀት መቅረብ አለበት። ከዛ አንጻር ህብረተሰቡ መገንዘብ አለበት። ሁለተኛ ከልደትም አንጻር ህፃናትን እንደተወለዱ ማስመዝደብ በእድሜያቸው ሲደርስ ወደ ትምህርት ቤት እንዲገቡ ስምና ዜግነት መብት እንዲያገኙ በወላጆቻቸው እንክብካቤ እንዲያገኙ እንደገና ደግሞ የተለያዩ አገልግሎቶች በትምህርት ቤቶች፣ በጤና ተቋማት፣ መድኃኒቶች፣ ክትባቶች እንዲያገኙ ይረዳል። ከግለሰብ አንጻር ከመንግስት አንጻር ደግሞ ስናይ እነዚህ ምዝገባዎች የልደትም ይሁን የሞትም ሌሎች ሁነቶች አንዱ መረጃው ነው። ከልደት አንጻር ምን ያህል ህጻናት እየተወለዱ ነው? ስለዚህ ምን ያስፈልጋቸዋል? ጤና ጣቢያ ያስፈልጋቸዋል፣ ትምህርት ቤቶች ያስፈልጋቸዋል፣ ሌሎች አገልግሎቶች ለህጻናት ጠቃሚ የሆኑ ልማቶች ያስፈልጋሉ። ስለዚህ ስታስቲካዊ መረጃ ነው፣ ለስታስቲክ ይጠቅመዋል። የመሰረተ ልማት ለማስፋፋትም ይጠቅማል። ሞትንም ስንመለከት ምን ያህል ሰው እንደ ሞተ መረጃው ይይዛል። በዛ መሰረት የሞት ምክንያት ምንድን ነው፣ ወረርሽኝ ቢሆን ለመከላከል የጤና ተቋም ነው፣ ባለሙያ ለመኖር ነው ወይስ ጥናትና ምርምር ሌሎች ነገሮች ለማድረግ ይጠቅማል። ጋብቻም ደግሞ ህጋዊ ተጋቢዎች ህጋዊ እንዲሆኑ ተጨባጭ ማስረጃ ነው ማለት ነው። ህጋዊ ሲሆኑ የመምራት ኃላፊነታቸውን የንብረት ባለቤትነታቸውን ያረጋግጥላቸዋል መንግስት ዋስትና ይሰጣቸዋል ማለት ነው። በፍርድ ቤት ሲቀርቡ ህጋዊ ውሳኔ ነው ያገኛሉ ማለት ወደ ወደ ፍችም ቢሆን የሚካሄድ ከሆነ ከዚህ አንጻር ሰፊ ጠቀሜታዎች አሉት። ስለዚህ ምንድን ነው አንዱ ለህጋዊ ጠቀሜታ ነው። ሁለተኛው ደግሞ አስተዳደራዊ ጥቅም እንደ መንግስት ያንን መረጃ ወስዶ የአጭር ጊዜ የረጅም ጊዜ የመካከለኛ ጊዜ ቅድ እንደገና ደግሞ ፖሊሲዎችን ለመቅረጽ ፕሮግራሞችን ለመንደፍ እና ያንን ሁሉ አገልግሎት ለመስጠት ስለሚጠቅም እነዚህ መረጃዎች በጣም ጠቀሜታ አላቸው። ምዝገባዎች አንጻር ተግዳሮት እየገጠመን ያለው አንዱ ከሞት ኩነት ምዝገባ ጋር ተያይዞ ነው ሞት በተለይም ለምንድን ነው የምናስመዘግበው ጠቀሜታው ምንድን ነው የሚለው በበቂ ሁኔታ በቂ ግንዛቤ ካለመያዝ የሚመነጭ አንዱ ተግዳሮት ነው ሁለተኛው የሚመዘገቡ ኩነቶች ወቅታዊነት ኩነቶች እንደተከሰቱ ሄዶ የማስመዝገብ ችግር የግንዛቤ የእውቀት ጋቦች በተለይም በማህበረሰቡ ዘንድ ቀሪ ስራዎች መኖራቸውን የሚመላክት ነው ስለዚህ በተለይም እነኚህን ለመቅረፍ ደግሞ ከተለያዩ ባለድርሻ አካላት ጋር በተለይ ከእድሮች ጥምረት ጋር በስፋት እየተሰራ ያለበት ሁኔታ ነው ያለው። የልደት ምኩለት ምዝገባንም ከዚህ በተሻለ መንገድ ለማሳደግ በተለይም ሆስፒታሎች ላይ ወቅታዊ ምዝገባ ጣቢያዎችን በማቋቋም ከሆስፒታሎች ጋር ተቀናጅተን በሆስፒታሎች ምዝገባ ተጀምሯል። ስለዚህ በ2017 ትልቁ ትኩረት አድርገን የሰራንበትና የምዝገባ ሽፋኑንም በተለየ ልደት ምዝገባ ሽፋን ነው ያሳደገው የሆስፒታል ምዝገባ ነው። ስለዚህ እነኝን አይነት ስራዎች አጠናክሮ በመቀጠል የወቅታዊ ምዝገባ ሽፋንን ለማሳደግ ጥረቶች ይደረጋሉ ማለት ነው። ይህንን ለማሳለጥ እንግዲህ የባለ ድርሻ አካላት ሰፊ ሚና ያለው ማለት ነው። እንደ ክልል ከጤና ከትምህርት፣ ከፍርድ ቤቶች፣ ፐብሊክ ሰርቪስ፣ ከሴቶችና ህጻናት፣ ከሃይማኖት ተቋማት፣ ከእድሮች ጋር ተቀናጅተን ይዘናል በዋናነት ይሄንን ተቀናጅተን የምንሰራው ይሄ በህብረተሰቡ ዘንድ የተከሰቱ ኩነቶችን በወቅቱ እንዲያስመዘግቡ ህብረተሰቡ ባህል እንዲያደርግ በዋናነት ደግሞ የጋራ መግባቢያ ስምምነትን ተፈራርመናል። ወደ ክልሉ ከመጣም በኋላ በ2016 ተፈራርመን በየዓመቱ ዕቅድ እያቀዱ የላኩልን እያቀናጀን አፈጻጸምንም በተለያዩ መድረኮች እየገመገመን እንገኛለን። በጤና በኩል ያለን ጥሩ ሆኖ አሁንም ቢሆን የሚያመልጡ ሳይመዘገቡ የሚቀሩ አሉ። እንደገና ደግሞ ወደ ምዝገባ ያልገቡ ሆስፒታሎች አሉ። ስለዚህ ቀጣይ እነዛ እንዲገቡ የመስራቱን ስራ ውይይት እየተደረገ እየተገመገመ ክትትልም እየተደረገ ይገኛል። ከትምህርት አንፃር እንደዚሁ ቅንጅታዊ ስራችንን አጠናክረን በየአመቱ በምናደርገው የተማሪዎች ምዝገባ በተለይ የቅድመ መደበኛና የአንደኛ ክፍል ተማሪዎች ምዝገባ ስራዎቻችንን ንቅናቄ እንጀምራለን። የቀድሞ ክልል በነበርን ጊዜ ነው የጀመርነው። ባለፈው አመት ወደ አስራ ሁለት ሺህ ህጻናት ተመዝግበው የምስክር ወረቀት የልደት ምስክር ወረቀት አግኝተዋል። ይሄ የሚያበረታታ ነው። በዚያ አመትም ደግሞ ያንን ስራ ሰርተን ወደ 25915 ህጻናት ተመዝግበው የልደት ምስክር ወረቀት አግኝተዋል። ይሄ አገኙ ማለት የመማር መብታቸውን አረጋገጡ ማለት። እኛ በየክረምቱ በምናደርገው ቅስቀሳ ወይም የግንዛቤ ስራዎች ብቻ መቆም የለበትም። ህብረተሰቡ ልጆቻቸውን ማስመዝገብ አለበት፣ ባህል ማድረግ አለበት። በየቀበሌው በየቀበሌው የምዝገባ ስርዓታችን የተዘረጋ ስለሆነ በከተሞችን በገጠርም ህጻናት መመዝገብ አለባቸው የሚለውን ሁሉም አካላት ይህንን ወስደው ተግባራዊ ማድረግ አለባቸው። ከፍርድ ቤትም አንፃር ጥሩ ነው። ስራዎቻችን ቅንጅታዊ ስራዎቻችን በፍርድ ቤት ውስጥ በዋናነት የሚፈጸሙ ከፍቺ ጋር ተያያዘ ማስረጃ የመጠየቅ ሁኔታ አለ። ልጅነትን መቀበል፣ ጉዲፈቻ፣ አባትነትን በፍርድ ቤት ማወቅ በፍርድ ቤቶች የሚከናወኑ ማስረጃውን ይፈልጉታል። እነሱም እያነሱ ያሉት ለፍርድ ስርዓቱ ተገቢውን ውሳኔ ለማስተላለፍ ማስረጃው ይጠቅመናል ነው የሚሉት። ስለዚህ ከዚህ አንጻር ልክ ፍቺው እንደተፈጸመ ውሳኔ እንደተሰጠ ወደ ሀብት ክፍፍል ከመሄዳቸው በፊት የፍቺ ምስክር ወረቀት እንዲያመጡ ይደረጋሉ ማለት ነው፣ ተፋቾች ያ ምስክር ወረቀት ሲመጣ ወደ ወደ ሀብት ክፍፍሉ ስርዓት የሚሄዱበት አግባብ ስለሆነ ፍትሐዊ በሆነ መልክ ሀብታቸውን እንዲከፋፈሉ ከፐብሊክ ሰርቪስ አንፃርም ከመልካም አስተዳደር ጋር በተያያዘ ሰፊ ስራዎች እየሰራን ነው። በተለይ የተቀመጠው የክፍያን ተመን መሰረት ያላደረጉ የክብር መዝገብ ሹሞች ማለት ነው፣ መስጋቢዎች እየተጠየቁ ያሉበት ሁኔታ ነው። አሁንም ይሄ ተጠናክሮ ይቀጥላል። የነጻ ስልካዎቻችንንም ባለፈው አስተዋወቅና 61 28 እነዚህ ስልኮች ላይ ዜጎቻችን መረጃ መስጠት አለባቸው ትግል ማድረግ አለባቸው። አንዱ የዚህ ክፍል ስራ በተለይ የቀድሞ ሕግ አሁን እየተሻሻለ እየወረደ ያለበት ሁኔታ ነው ያለው እና አሁን በተሻሻለው የሲቪል እና ቤተሰብ አዋጅ ውስጥ ማንኛውም ሰው ከክፍያ ውጭ አገልግሎት አሰጣጥ ላይ ችግሮች የሚፈጥር ፎርጅድ የሆነ ምስክር ወረቀት የሚሰጡት ላይ በፍትሐ ብሄርም በወንጀል ህግም ተጠያቂ እንደሚሆን አስቀምጧል። ስለዚህ ለምሳሌ ለልደት አሁን ባለው ህግ ቀጣይ ተሻሽሎ የሚወርዱ የክፍያ ተመኖች እንዳሉ ሆኖ አሁን ባለው ህግ ወቅታዊ ክፍያ ሀያ ብር ነው የሚከፈለው። የዘገየ የልደት ማለት ነው፣ የዘገየ ሀያ አምስት ብር ነው። የጊዜ ገደቡ ያለፈ ደግሞ ሰላሳ ብር ነው። ከዛ ውጭ የሚመዘገብ በልደት ጉዳይ ላይ ህብረተሰቡ ጥቆማ ሊሰጥ ይገባል የሚለውን ነገር ለማንሳት ነው። በአጠቃላይ ግን እንደኛ ክፍል እንደ ግንዛቤ ስራ የስር መዋቅሮቻችን በዚህ ተጠናክረው እንዲቀጥሉ የግብስምነትን ፈጥረናል። በአጠቃላይ ኤጀንሲው ከዚህ ቀደም የታዩ ጉድለቶችን በመቅረፍ በቀጣይ በርካታ ስራዎችን ከተለያዩ ባለድርሻ አካላት ጋር በቅንጅት ለመስራት በትኩረት እየሰራ ይገኛል። በ2018 የትኩረት አቅጣጫዎቻችን አንዱ የወቅታዊ ምዝገባ ሽፋናችንን ማሳደግ ነው፣ ትልቁ የትኩረት አቅጣጫ እንግዲህ። ይሄንን ለማድረግ ደግሞ የተለያዩ ባለድርሻ አካላት ተሳትፎን ረበረበን ይፈልጋል። በተለይም የጤና መዋቅሩን የቅርብ ክትትል ይፈልጋል፣ ባለድርሻ ብለን ከምንላቸው አንዱ እሱ ስለሆነ። ሁለተኛ ይህን የወቅታዊ የምዝገባ ሽፋን ለማሳደግ የጀመርናቸው በ2017 የጀመርናቸው ስራዎች አሉ። በተለይም የሆስፒታል ምዝገባ ስራዎቻችንን አጠናክረን እንቀጥላለን። በክልሉ በሚገኙ ሁሉም ሀያ አምስት ሆስፒታሎች ላይ ምዝገባ እያከናወንን ነው፣ ግን ፕሮግረሳቸው እኩል ነው ማለት አይደለም። ስለዚህ ይህንን ወደ ተመጣጠነ ደረጃ እንዲመጡ የማድረግ ስራ ቀጣይ የ2018 ትኩረት አቅጣጫችን ነው። ከእቅድም አንጻር የፌዴራሉን መነሻ አድርገን የተለጠጠ እቅድ ነው በዚህ ዓመት ያቀድነው። ያንን ለማሳካት ደግሞ ትልቁ የትኩረት ኤሪያችን የጤና ተቋማት ናቸው። ሌላኛውና ትልቁ የትኩረት ኤሪያችን የሚሆነው የሞት ምዝገባን ለማሳደግ በተለይም የእድሮች ጥምረትን ታች ላይ ያሉ አደረጃጀቶችን የሴትና የወጣት አደረጃጀቶችን በመጠቀም የሌሎች ኩነቶችን ምዝገባ ሽፋን በ27 ዝቅተኛ አፈጻጸም ያሳዩትን እንደ ሞት፣ እንደ ጋብቻና ፍች ያሉ አፈጻጸሞችን ለማሳደግ እነኝን አደረጃጀቶች መጠቀም ትልቁ የትኩረት አቅጣጫ አድርገን ወስደናል። ሌላው የተጀመረው የቴክኖሎጂ ስራ አጠናክሮ ማስቀጠል ነው። ከቴክኖሎጂ አንጻር አሁን ግብአት ያወረድንላቸው ስልጠና የሰጠናቸው እንዲሁም ፓኬጅ የሞላንላቸው ቀበሌያት በተገቢው መንገድ ሁሉንም ኩነቶች በቴክኖሎጂ በታገዘ እንዲመዘግቡ የተለየ ድጋፍ የማድረግ ትልቁ የትኩረት አቅጣጫችን ነው። በተመሳሳይ ከፌደራልም ጋር በመነጋገር ክልላዊ የሆነ ሚኒ ሰርቨር እዚህ ክልል ማዕከል ላይ እንዲኖርና የቴክኖሎጂ ምዝገባውን እለት እለት እየተከታተሉ ፊድባክ የመስጠቱ ስራ ትልቁ የትኩረት አቅጣጫ አድርገን ወስደናል። ሌላውና ትልቁ በዚህ አመት ትኩረት የሚሰጠው የመልካም አስተዳደር ችግሮችን መፍታት ነው። በተለይም ከታች ከቀበሌ ጀምሮ ያሉ ከአገልግሎት አሰጣጥ ጋር ተያይዞ የሚነሱ የመልካም አስተዳደር ችግሮች አሉ። በዚህ ስራ ሂደት ውስጥ ይሄ ተቋም እንግዲህ እንደ አገልግሎት ሰጪ ተቋም እንደመሆኑ መጠን አገልግሎት በመስጠት ሂደት ውስጥ የሚታዩ የመልካም አስተዳደር ችግሮች አሉ። እዚህ ክልል ድረስ የሚደርሱን ጥቆማዎች አሉ፣ አቤቱታዎች አሉ። እነኝን ጥቆማና አቤቱታዎች እግር በግር እየተከታተሉ መፍታት እንግዲህ የረካ ማህበረሰብ ሲኖርን በተቋም ላይ አመኔታ የጣለን ህዝብ መፍጠር እንችላለንና ትልቅ እንደ ተቋም የትኩረት አቅጣጫ አድርገን የያዝናቸው ተግባራት እነዚህ ናቸው። የወሳኝ ኩነቶች ምዝገባ ኤጀንሲ ለህይወታችን ህጋዊ መሰረት የሚሰጥ ፣ ልማታችንን በመረጃ የሚደግፍና፣ ለነገዋ ኢትዮጵያ የተሻለ ድልን የሚፈጥር ብሔራዊ ፕሮጀክት ነው ምዝገባውም ህጋዊ ሽፋንን ከመስጠት ባሻገር ለሀገር ልማትና ቅድ የማይተካ መረጃን ይሰጣል። የተከበራችሁ የሃዲያ ቴሌቪዥን ተከታታዮች፣ የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ መሰረት አድርገን ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌላ ዝግጅት እስክንገናኝ ከቀሪ ከሃዲያ ቴሌቪዥን መሰናዶች ጋር ሰናይ ጊዜ እንመኝላችኋለን።